ደግሞ አምስት መቶ ብር አለኝ። ሁለት ሻንጣዬን ትስጠኝና እንትኑን ልስጥ። ጥለናል ጥለናል ጥለናል። እንደ ጣልን ነግረን ጥለናል። ሻንጣውን ለዘካ ለዘካ። ስሚ ለዘካ ገፍቼ ና። አንቺ እንደ እንዳልሰድብሽ አሁን ተይኝ። ለዘካ ገፍቼ አሳይቼ እንትን ውስጥ ጥየዋለሁ። እንደው ምንሽንም አልፈልግም ከዚህ ነገር ውጪ ባይሆን ምክንያቱም ከዚህ ነገር ውጪ አንቺ ምንሽም አታስፈልጊ። ሳይሽ ራሱ የደነገጥኩት ድንጋጤ እኔና መዳን ያለምነን የምናከው ከዚህ ነገር ውጪ ያለበለዚያ እኔ ነኝ እማስይዝሽ። ይው እቃል ለሰማይ ለምድር ሰሚራን ሳራ አስያዘቻት እንድባል በደንብ አዳምጪኝ እሺ፣ አስቀምጭ ይህን ቦይስ ዚ በቆሻሻ ስራ ውጪ ሰው ቤት ለምሳሌው አንድ ጊዜ ጎበዝናት ትሰራለይ ሰው ቤት ምግብ ትችላለይ ጎበዝነሽ ሌላ ነገር ስሪ።

ሽም ሰው አትልቅ ሰው ነኝ። በቃ እንደዚህ አይነት ነገር ውስጥ ባገኝሽ ሰሚራ፣ እኔን እኔ ውቀሽ እኔ ውቀሽ። ምክንያቱም ሶሪ ሰምተሽኛል። በደንብ አስተምሪ ሰው ጥሩ ነገር ላይ ሲውል ደስ ይለኛል። በጣም ጥሩ። እኔ ሳይ በህይወት የደነገጥ ውድ ነጋጤ እንደ ዛሬ ምክንያቱም፣ በምን አይነት መልኩ ነው አንቺ ሰው፣ አንቺ በምን አይነት መልኩ ነው ደላ ላይ ሆንሽ፣ በምን አይነት መልኩ ነው የሰው ልጅ ሰርቶ የላቡ ዋጋ ማግኘት በቃ ቀረ እዚህ ሀገር ላይ።

መሲ ወለየዋ እናንተ ክፈቱ እና በዚህ ቀን የምትለው በደንብ አቅርቢ። አሜን ካሜራው ወደኋላ ዙር ነው ወደኋላ። በዚህ ቀን ስትል ራይት አድርገን አንተ እንትን ያልከውን። ልክ ነሽ አይደለሽም? ልክ ነሽ አይደለሽም? በጣም ምን የመቆጣት እሽ፣ ትቀጥል። ሳርዬ ቀጥይ። አሜን ቀጥይ። ቀረብ አድርጊና ቀጥይ። ዛሬ አስር ሽፎን ላከሌ መቼ ሁለት ዓመት ቀኑን ተናገሪ። ሁለት ዓመት ቀርቶ የዛሬ አምስት ዓመት ማለት ነው። ይሄንንም የራሴ አክስቴ በጣም ትልቅ ስለነበረች እያናገረችው ነበር። ልብስ እያበላሸባት ነው ልብስ ብላ እሷ የመዘገበችው። ይሄ ለመረጃ ይሆንሻል ብላ እስከ ዛሬ ቦርሳዬ ውስጥ አስቀምጫው ነበረ ማለት ነው። እሺ፣ አስር ሽፎን ግማሽ ላይ እኮ ነው የጀመረችው ግማሽ ላይ እኮ ነው እኔ፣ ወዲያ ጀመርሽው። ለምን ይተዋል? የኔ ፍቅር ሁለት ልክ ነሽ። የለም ጠፍቷል። የጠፋ የተረፈ ዕቃ ነው። እሺ ብለህ እሺ፣ አሜን አንቺ ሁለት የጎንደር ቀሚስ መቀነቱ አብሮ እንዳፈላከ ነግረሸዋል? አዎ፣ አለ ብቻ ነው። እኔ በማች ነው፣ ከእነ መቀነቱ ከእነ ሻርፕ ነው መለከው። ሲጀመርም ማለት ነው፣ ሳሜኔ ፍቅር የሌላው ማሟያ ምናምን ማድረግ የለብሽም። ሀቅ ሀቁን ነው። አንችም የልጅናት ነሽ፣ መበላት የለብሽም። እሱም ሰርቶ ነው የቤት ኪራይ ከፍሎ እስቲል የራያ ልብስ ለራሱ የሚያስመጣልሽ። ከሮቢት ከቆ ነውበሳ ነው መኪና ወጥቶበታል ማስጠረሻው የትራንስፖርት ከሮቢት አዲስ አበባ የሚገባበት ትራንስፖርት ይከፈለን፣ ከዚህ ወደ ዱባይ የሚሄድበት ይከፈለን። ታውቂዋለሽ፣ ብዙ ወጪ አለው። ሙሉ ለሙሉ አሟልቶ ነው እኔ የሚለው ይመስለኛል። እኔ አለሁኝ እኔ አለሁ። በሰዓቱ አንቺን ሳወራት ጆሪጋ ነው የጠፋው ብሎ ይሄ ቀሚሱ የእሱ ቀሚስ ነው ሽፎኑን አውጥቶ ስለጣሉብኝ እኔ ሲወልድ ቤቱን ሲያጸዱ ስለጣሉብኝ። እሱንም ልጅቷን አስረድተዋለች። ይኸው አዎ ብዬዋለሁ። አስረድተዋለች። እኔ አልዋሻሁም። ሰለሞን ሳራ መታ፣ እኔ ጋ መታ አርፋ። የሽፎኑን እንደጣሉት ነግረሃለች። አስሩን ሽፎን በጣም ቆይ። እኔ ጋ ውሰድ ውሰድ ስልህ አልወስድም ነው ያልከው። አልወስድም ነው ያልከው። ይህን ይህን የጎንድር ስትልክልኝ ደግሞ አንተ ይሄን የጎንደር ካለ መቀነት ነው ስልህ ጠፍቷል፣ ጆሪ ጋር አልከኝ አይደለ? ታዲያ አሁን ምን አስፈለገ? ከኔ ነው ከነ ቀሚስ ነው የመጣሁት የምትለው በታምር ማን ነው አለሽ? እንትኑ አለች፣ በታምር ነው የዝጀምራል ወጣኝ ምን ልዘይህን ነገር እኔ ስልክ ሙሉ አሟልቼ ከነ ኮምፕሬቱ ነው እምልከው ማለት ነው። አንድ ነገር፣ ሁለተኛ ደግሞ አሁን ይኸኛው አሁን አዲስ አበባ ከፋይ ጥቁር ከፋዮች ራሱ ከከፋይ ጀምሮ ማች የወንድም ይዘትም ማለት ነው የወንድም ይዘትም የከፋይ በሰማያዊ በአረንጓዴ የቡና ቀሚሶች የራያ ቲሸርቶች ጋቢ ዲባ ጨሌዎቹ ፊደል ወደ እንደውም ይሄ ወደ ሳውዲ ሄዳን ብለሽኝ ልክ እንደ ህፃን ልጅ አታለሽኝ ማለት ነው። ብሩ ይገባልሃል። አሁን ይሄ ይሄ ፊደሉ አሁን ይ አካውንት ልክ ያለው አሁን ነገ ምናምን እያልሽኝ ነበር። ኢቭን ይሄ ሁሉ ማለት ነው እንደ ህፃን ልጅ ጥያቄ እጠይቅህ ከአንተ ጋር እኔ ሳወራበት ትሰራበት የነበረው ያንን ቦይስ ለእኔ እሸራርግልኝ። የራሴ ድምጽ መቼም አይጠፋኝም። አሁን የጻፈችውን ትደርድር በቃ ምንም እንትን ያለውም። እሽ ከአበባው ጀምረሽ ቀጥይ፣ እየሰማንሽ ነው። ኔትወርክ እንትን አለ መሰለኝ። ይሄ ወረቀት እኮ እጽፍ ነው አይደለም። እሱ ልብስ የተበላሸው ልብስ እኔ ስወርድ አስር ሽፎን ጥሎታል። ስትነግረው ልጅቷ አምኖ ተቀብሏል። የተበላሸው ልብስ ነው፣ ለምንድን የምከፍለው ልብስ

ኧረ ማርያም ታወሪም፣ እንደ ምን ሆናችሁ ነው የምታውሪው? እኛ እኮ ስንት ነገር ትተን እኮ ነው። ቁጫ ነው በራሱ በረደን፣ እኛ ደግሞ ሞቀን። የልብስ ጉዳይ ነው አሜ የምታኙ። ስንት ብር አለብሽ? የነሱ ኒውቶን ከፍተሽ ይሄን ያክል በይ፣ በቃ እንቅጩን ንግር አድርጌ። አስር ብርም ከሆነ አስር ብር በአሜን ይገኝ። የአንቺ ታሪክ አያልቅም። እንደ መጽሐፍ ቅዱስ ላይ እንዳለው ጸሊሙ ሙሴ ረጅም ነው ታሪኩ። ስለዚህ እንቅጩን፣ የዚህ ልብስ ታሪክ እንደዚህ ይሄን ያክል ብር አለኝ በይን፣ በእናትሽ። እኔ ጨነቀኝ ይሄን ሰሞን የሚታየው አወዛጋቢ ጋቢ ፊልም፣ እሱን ሁሉ መሰለኝ አሜን። የዚህ ልብስ ብር፣ ስንት ብር አለብሽ? ይሁንዲ ሁለት ሁለት የአደይ አበባ ልኮልኛል። ሁለት የቡና ቀሚስ አደይ አበባ፣ ሁለት የጎንደሩ እስካሁን ቁጭ ብሏል። ለምን መቀነስ ስለሌለው ነጠላ ስለሌለው። ከዛ በተረፈ አስር ሽፎን ነው። አስር ሽፎኑን ጥለውታል፣ ነግረዋለች ልጅቷ። ለራሱ ባንዲራ የሚለው ባንዲራውንም ቁጭ አርጓለሁ አልሸጥም ብዬ እሱ ማለት ነው። ስለዚህ ስንት ብር አለብሽ? የተጣለውንና እሱ ለምሬ ስንት ብር አለብሽ? ስለ ይሄኛው ቀሚስ ሚመለስ ነው መሲል፣ ነገ ስትመጫ እሱ እሺ፣ እሱን መልሰሽ የተጣለውን ሽፎን ደምሪና፣ ስንት ብር አለብሽ። ሽፎን ስንት ነው የምታስረክባት? ወይ 3000 ምናምን ብር ነው የሚያስረክበው ሽፎን አንዱን፣ አ 3500 ብር። እሱን አልጠይቀውም የስንት ሽፎን አለብሽ ማለት አስር ሽፎን ሲባዛ በሶስት መቶ አንድ ያባዙና ንገሩኝ። በሶስት መቶ አይደለም፣ በሶስት ሺህ ነው አው አባዥው፣ እና ስንት ስንት ብር አለብሽ? አባባዛው እዚህ የለም 45000 ብር። አው አቶ ሰለሞን በቃ 45000 ብር አለባት። እዚህ ጋር ያለው ባንዲራው እና የጎንደር ስለሌለው መጥተሽ መውሰድ ትችያለሽ።

መቀነት የለውም። ጎዶሎ ልብስ ነው የላከው ያለችው ውሸት ነው። ማርያምን፣ ውሸት ነው። እሱም ካላየን አላምንም። እናንተም ስትሰጡ ፎቶ ካላችሁ አምጡ። እሷም ስትቀበል ፎቶ ከሌለው አምጡ። ያለ መረጃ ቅጥር ያልሽ እናንተ አሁን ሙሉ በሙሉ አታችሁት አልነበረ እንዴ? ተጎጂም ብትሆኑ አትሊት እሱ ልክ ነስሙና የተወሰነውን አግኘት ትንሽ አስተካክላችሁን ትትሉ ያላችሁ፣ ሌላውን ደግሞ ለአላህ መተው። ተመልከች የልሽ የእኔ እህት፣ አንድ ነገር ልንገርሽ። እቺ ልጅ የዘረፈችሁን ገንዘብ ስሚ የወሰደችውን እቃ ስሚ፣ ግን እስቲል ሺ ኢዝ ነቲንግ። አንድም ነገር የላትም እሱ ምንም በጣም ተመልከች። የሰው ሀቅ እንዲህ ነው፣ ያለሽንም ያሳጣሻል። ገባሽ? ከማንም በታች ሆና ነው የምትኖረው።